ዝና ለማሌ ደውሎ የት ነሽ ስላት አይኔ ወደ ቤት እየተመለስኩ ነው ተመለሽ ይሻልሻል ለምንድን ነው እኔ ልክ እንደ ጋማ ከብት መንገድ ላይ አቁመሽ አንቺ ወደ ቤት ምትመለሽ ለምንድን ነው እንደዚህ ለምንድን ነው የምታፈገፍጊ ወደኋላ አሁን ቶሎ ብለሽ ያለሽበት ቦታ ንገሪኝ ሉላ ከዚህ ሰፈር የትም አትሄድም እያልኩሽ ነው ስለዚህ መመለስ አለብሽ በማለት ማሌትም ይፍራታ ላይ ደውላ ይፍራታ ሞቶ አልመሰለኝ ሞገሴ ሽጉጥር ደቅኖበት ነበረ ዝና ላይ ና እኔ አሁን ምን ማድረግ አለብኝ ስትላት ነይ ቶሎ ብለሽ ወደ ቤት መመለስ አለብሽ፣ እነሱ የራሳቸው ጉዳይ ነው ትላለች ይፍራታ ማለት ነው። እና አሁን ምን ማድረግ አለብኝ? ተመልሽ ብዬሻለሁ እኔ ወደ ቤት ቶሎ ብለሽ አፍጠኝ፣ ወደ ቤት ነይ። እነሱ የራሳቸው ጉዳይ ነው፣ ራሳቸው ይዋጡ በማለት ይፍራታ መልሳላት አለች። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም እንግዲህ ስለምታበረታቱኝ በቅንነትና በመልካምነት ላይክ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። የኢትዮጵያ ሀገራችን ሰላም ያርግልን። ምሳሌ ክፍል 69 እንግዲህ ይዘን መጥተናል። ሀሳብ አስተያየታቸው አይለየን ማለት ነው። እንግዲህ ዝና በቁጣ ቶሎ ብለሽ ወደ ቤት ወደ እኔ ያለሁበት ቦታ መመለስ አለብሽ። ለምንድን ነው በየደቂቃ ወደኋላ የምታፈገፍጊው? እኔ ልክ እንደ ጋማ ከብት መንገድ ላይ አቁመሽኝ፣ አንቺ ለምንድን ነው የምታደርጊ? በማለት በቁጣ እንግዲህ ተናዶባታል ማለት ነው። ቶሎ ብለሽ ሉላ ከዚህ ሰፈር የትም አትሄድም፣ ያለችው እዚህ ሰፈር እዚህ አካባቢ ስለሆነ እዚሁ መጠበቅ አለብን በማለት እንግዲህ ተያይዘዋል ማለት ነው። ስለ ዳጣ ይላል ሞገሴ፣ ምን ሆነ ነው ችግር አለ? ስትል ዳጣ አይ፣ እንዴት እንደሆነ አልገባኝም። ዝና ያለንበት ሰፈር አውቆታል እያልኩሽ ነው። ስለዚህ ዝናና ማለት እየተከታተሉኝ ይገኛሉ። እንዴት ነው አሁን? አንተ ያለበት ቦታ ንገረኝ ስትለው እንግዲህ እነሱ ሲደርሱበት ያው ሞገሴም ስልኩ በመዝጋት እንግዲህ ወደ ሌላ ተቀይሰዋል ማለት ነው። አሁን ዳጣ እየተከታተሉኝ ስለሆነ አሁን ምንም አልገባኝም፣ ዝና ያለበት ሰፈር አውቀዋል። እኔ እና ሉላ ያለንበት ሰፈር ስላወቀ እየተከታተለኝ ነው። እና አሁን እሽ ንገረኝ ያለበት ሰፈር ንገርና እኔ በሩጫ ልምጣ ልድረስብ ስትል አሁን እሱ ያለውበት ሰፈር ስላወቀ ሉላ ይዞብኝ ስለሚጠፋ ስለዚህ አንድ ነገር እንኳን ቢደርስብን ወይ ሉላ ወይም ደግሞ ዝና ወይ ማህሌት ናቸው። ስለዚህ እኔ እዚህ ሰፈር ከደረሰብኝ ሉላ ላናገኛትም፣ ደግሞ ያለሁበት ሰፈር ራሱ ፖሊስም ካወቀ ለፖሊስ ሉላ ይጠቁሙብኛል በማለት እንግዲህ እኔ አንድ ነገር ከሆንኩ ያው ላሳውቃችሁ ለማንኛውም ብዬ ነው ብሎ እንግዲህ ዳጣ ስለዚህ ሉላን አሳልፎ ለዝና ለዝና ነው የሚሰጣት። ስለዚህ እሷ በዛ ላይ ደግሞ ሕጋዊ ሚስቱ መሆኑም አትርሱ። ዝና እኮ ሕጋዊ ሚስቱ ናት በማለት ፖሊስ ደግሞ ከሰማ ሕጋዊ መሆኗ ሲያውቅ አንስቶ ነው ለዝና የሚሰጣት። ስለዚህ እኔ ያለሁበት ሰፈር እንዲያውቁ አልፈልግም፣ ግን አሁን እየተከታተሉኝ ስለሆነ ሳያውቁት አልቀረም። ዳጣዬ ያው አሁን የደወልኩልሽ እንድታውቁ ብዬ ነው በማለት እንግዲህ ማህሌትና ዝና እየሮጡም እንትን ቢሉ ምንም አልደረሱበትም። እሱ በሌላ ቅያስ ሄዶባቸዋል ማለት ነው። ያው ማለትም ስሚ ፍራታ ትላለች፣ ሳይገሉ አይቀርም። ማን ነው የሚገለው? እኔና ዝና ሞገስን አግኝተን ነበረ፣ ግን ያራሮጠው ነበር፣ ግን አንዳቸው ሳይሞቱ አይቀርም። እና አሁን አንቺ የት ነሽ? ትላለች ፍራታ እና እኔማ ደክሞኝ እኮ እዚህ አንድ ሰፈር ቆሜ ያለው ስትል የራሳቸው ጉዳይ ወደ ቤት ተመለሽ። እና ወደ ቤት ልመለስ ብለሽ ነው አ ወደ ቤት ተመለሽ፣ እነሱ የራሳቸው ጉዳይ ነው፣ ስራቸው ያውጣቸው። ለምን ብለሽ ነው በየጎዳ ነው የምትንከራተች? እነሱ ራሳቸው እዛው ይዋጡ፣ አንቺ ቶሎ ብለሽ ወደ ቤት ተመለሽ፣ በማለት ይፍራታ እንግዲህ ለማለት ቶሎ ብለሽ ተመለሽ ብላት ወደ ቤት ተመልሳለች ማለት ነው። ሞገሱም እንግዲህ ለዳጣዬ እንግዲህ ያው ደውሎ ነግሯታል። እኔ አንድ ነገር ከደረሰብኝ ወይ ዝና ወይ ማህሌት እንደሆኑ ማወቅ አለባችሁ በማለት እንግዲህ አሁን እንግዲህ ወደ ሉላ ሄሎ፣ ሞገስ ሉላዬ፣ ከቤት እንዳትወጪ እሺ። ምን ነው? የት ነህ? አይ ዝና ያለንበት ሰፈር ስላወቀው ከቤት እንዳትወጪ፣ በርም ለማንም እንዳትከፍቺ። አንተ የት ነህ ስትለው እሱ የተከተለኝ መሆኑ ስላ ወደ ሌላ ሰፈር ተቀይሸዋለሁ። አንቺ ከቤት ንቅንቅ እንዳት፣ በርም ደግሞ ሰው ካንኳኳ ለማንም እንዳትከፍቺ በማለት እንግዲህ ዝናና ሞገስ እንግዲህ እየተሯሯጡ ይገኛሉ ማለት ነው። ያው ሊደርስበትም አልቻለም። መጨረሻ ላይ እንግዲህ በመኪናው እንግዲህ ገብቶ ሮጦ ተሳፍሮ አምልጦታል ማለት ነው። ዝናም በጣም ተናደደ ማለት ነው። እና ለ እንግዲህ ለሉላ እንግዲህ ያለው ነገር ነግሯታል። ከቤትም እንዳትወጪ፣ ሞገስም ቶሎ ቶሎ ብለህ እንዳው በቃ በማለት እንግዲህ ያው ሉላም ቻው ብሎ እንግዲህ ዘግቶባታል ማለት ነው። አደራሽን ከቤት እንዳትወጪ። ያው ዝና ያለንበት ሰፈር ስላወቀው አሁን ከነቃ አይለቅሽም። ደግሞ ህጋዊ ሚስቱ ነሽ፣ ምንም ቢሆን ፖሊሱም አካባቢ ካወቀው ከባድ ነው በማለት እንግዲህ ያው ህጋዊ ሚስቱ ስለሆን አንስቶ አሳልፎ ለሱ ነው የሚሰጡብኝ። ስለዚህ ከቤትም እንዳትወጪ፣ ሰው ወደ ራሱ በር ቢያንኳኳ ለማንም እንዳትከፍቺ በማለት አስጠንቅቋታል ማለት ነው። ሞገሴን ማለት ነው። ኧረ ቶሎ ብለህ ንዳ ንዳ እያለ እንግዲህ ያው ሄደዋል ማለት ነው። ሞገሴ ሄሎ፣ የት ነሽ ይላታል። ዝና፣ አሁን ወደ ቤት ነው የሄድኩ። ወደ ቤት ለምንድን ነው የተመልሰሽ የሄድሽው? እንደ ጋማ ከብት ነው እንደኔን የምታይኝ መንገድ ላይ ያቆምሽ። ደግሞ ስሚኝ በደንብ ሰፈሩ እንዳለ መክበብ አለብን። ሉላ እዚህ ሰፈር ነው ያለችው። የምልሽን ስሚ። አንቺ ለምንድን ነው ወደኋላ የምታፈገፍጊው? በየደቂቃ አሁን የቱ ጋር ነሽ እሺ? አካባቢው ነገር እኘቱ ጋነሽ ወይም ደግሞ ያለውበት ቦታ ነይ። በየደቂቃው ወደኋላ መሸሽ ለምንድን ነው የምታፈገፍጊ በማለት እኔ ልክ እንደ ጋማ ከብት ነው እንደ ያየሽኝ መንገድ ላይ ያቆመሽ እኔ እኮ መንገድ ላይ ሆኜ እየጠበቅኩኝ ነው። ለምን ሉላ እዚህ ሰፈር መሆኑ አውቅ ያለው ግዴታ እዚህ ሰፈር መክበብ አለብኝ ብዬ ነው። አንቺ ግን ወደ ቤት ተመልሰሽ ሄደሻል። ለምንድን ነው ግን እኔ የምልሽ ነገር ማሰሚኝ በማለት እንግዲህ ዝና በጣም በቁጣና በንዴት ማሌት ላይ ተናዶባታል። ማሌትም እሺ የመጣለሁ ዝና በቃ እመለሳለሁ በቃ ምናምን ብላ እንግዲህ ያው እሷም እንግዲህ ተመልሳ ወደ ዝና፣ ዝናም እየሮጠ እንግዲህ ሞገሴን ፍለጋ እየሄደ ይገኛል። ያው ያም ሆነ ያ አካባቢው እንግዲህ ሳያውቁ አይቀርም ማለት ነው፣ ሰፈሩ ሳያውቁ አይቀርም ሉላ ያለችበት ሰፈር ማለት ነው። ሞገሴን ፈርቶ ለምን ዞሮ ዞሮ ህጋው የሚስቱ ስለሆነች ፖሊስም ቢያቅ ቀጥታ አንስቶ ለእሱ ነው አሳልፎ ሉላ የሚሰጡብኝ በማለት ያው ለሉላ ማስጠንቀቋታል ማለት ነው እና በጣም ከባድ ነው እንግዲህ ሉላ ማሌት ላይ በጣም ጮሆባታል ለምንድነው አንቺ በየደቂቃ ወደ ቤት ወይም ደግሞ በየደቂቃ ወደኋላ የምታፈገፍጌ ለምንድነው ስራ አብረሽን ማሰር ያርፈሽ እኔ ማዝሽ ነገር ለምንድነው የማትታዘዥ በማለት እንግዲህ ተቆጥቷታል ማለት ነው አጣየ ሞገስ የተደበቀበት ሰፈራ አውቆታል እያለች እንግዲህ ያው ለቅድስት እየነገረች ይገኛል እየነገረች አትገኛለች ማለት እሺ፣ የት አለ ሞገሴ ስትላት፣ እኔ ያለበት ሰፈር አላወቅኩትም፣ ግን ደውሎልኝ ነበረ፣ ግን ዝና ሰፈሩ እንዳወቀው ግን ደውሎ ነግሮኛ እስቲ ደዊለት ትላለች፣ ቅድስትዬ ማለት ነው። ቅድስት፣ ይሄ ነገር ግን ማብቃት አለበት ማቆም አለበት ለምንድን ነው እንደዚህ የሚሆን ብላ እንግዲህ ቅድስት እየተናገረች ትገኛለች። ዳጣም ሰግታለች። አሁን ያሉበት ሰፈር ሉላ ያለችበት ሰፈር አውቆታል ብላ እንግዲህ ዳጣየ፣ እዚህ ሰፈር ነው ያለችው። ማንም እንዳይቀ ማንም እንዳይንቀሳቀስ ሳምንትም ነገም ማንም ቢሆን ማንም እንዳይንቀሳቀስ፣ ሳምንት እራሱ ቢፈጅብን እዚህ ነው የምንቆየው። ቀንም ለሊትም እንጠብቃታለን። እሱ አላመለጠም መኪና ስር የገባው እኔ ለመሸወዝ ነው ትላለች ይላል ያው አምልጦሃል እኮ ሞገሴ ስትለው ጊዜ አይ አላመለጠም፣ እኔ ለመሸወድ መኪና ውስጥ ገብተዋል እንጂ። ግን እዚህ ሰፈር በፍጹም በጭራሽ አንለቀውም፣ ቀንም ለሊት እየተፈራረቅን እንጠብቀዋለን። ሉላ ያለችው እዚህ ግቢና እዚህ ሰፈሩ በማለት እንግዲህ ብመል ሉላ ካጣሁት አስራ አምስት ቀን ሆኖኛል። ይሄ ደግሞ ዘመድ አዝማድ ሰማ ማለት ቤተሰብ ይገለኛል አባቴ የራሱ። በጥይት ነው የሚገለኝ በማለት እንግዲህ ለምንድነው አንተ ባየ ሁላ ፊት ለፊት የምትሄድ እንዴ አንተ ራስን ጥንቃቄ አርግ እሱኮ የማይወደው ሁላ መሳሪያ ነው ይዞ የሚንቀሳቀስ በማለት ሲጀመር አንቺ እንደዚህ ማለት የለብሽም እኮ ያስመለጥሽኝ አንቺ ነሽ በማለት ይገልሃል ይገልሃል ስትለው ማለት ለምን አይገለኝም እኔ እሷን አግኝቼ ለምን አንዴ ቀርቶ ለምን አስር ያልሞትም ይሄን አንቺን አትነግርኝም በማለት እዚህ ሰፈር ደግሞ ድርሻ አይልም እሱ እራሱ ተዘጋጅቶ ነው የሚንቀሳቀስ፣ አንተ ግን እንዳይገለህ በማለት ይሄ ምክር ለራስ ሽያዥ መሀሌት ለእኔ አትምከሪ በማለት ያኔ ወደ ሰፈር ሊሄድ ነው ስትል፣ ወደ ሰፈር መሄድ የለም እንግዲህ እዚህ ሰፈር ለቆ መሄድ የለም። እዚህ ነው ቀንም ለሊት ምጠብቂ እኔ እኮ ሚስቴ ነው ሉላ የተቀማሁኝ። ስለዚህ ይህም ባንቺ የመጣ ነው በማለት እና እኔ ምን ማድረግ አለብኝ ትላለች ማሌት። እኔ ማውቀው ነገር የለም። ስለዚህ ማወቅ አለብሽ እኔ አስራ አምስት ቀን አልፎኛል ሉላ ከተቀማሁ። ስለዚህ ግዴታ እዚህ ቀንም ለሊት መጠበቅና ሞገስም ራሱም ይዞ ራሱ አሳልፎ መስጠት ያለብሽ አንቺ ነሽ። ለምን አንቺ ብዙ ጊዜ ያስመልጠሽኛል በማለት እንግዲህ፣ አሁን ማሌት ይዟታል ማለት ነው ዝና አንቺ ነሽ እንዲ እኔ ቤት ብቻ ነው እንደምትፈልጊ፣ ሁሉም ነገር እኮ አላፍትና መውሰድ አለብሽ ቤት ብቻ መውሰድ የለብሽም። ስለዚህ ሁሉም ነገር ራስሽ ማዘጋጀት አለብሽ። አንተ ብቻ ደግሞ በየደቂቃው ልሂድ ልሂድ ትያለሽ። ሄደሽ ምን ታደርጊያለሽ? የት ነው የምትሄጂው? አይ እዚህ ምን አደርጋለሁ በኋላ እመጣለሁ ስትል፣ ወይኔ ማለት ጨጓራዬ እኮ ነው ጨረስሽው አንዴ ፈሪ አንዴ የዋ ዝርክርክ እኮ ያልሽ ሴት ነሽ። እኔ ምን ማድረግ አለብኝ? በማለት እንዶ ጨጓራዬ ከጥቅም ውጪ እኮ አረግሽኝ። አንቺ ኖረሽም አልጠቀምሽኝም። መሄድ አንድ ነገር ግን ቢፈጠር ከአምስት ደቂቃ በላይ መቆየት እንዳታስቢ በማለት ሂጂ ወደ ቤትሽ። በቃ ሂጂ። አንቺ ብትኖሪ ምንም አትጠቅምኝም። በየደቂቃው ታፈገፍጊያለሽ ወደኋላ በዛ ላይ ደግሞ አንዴ የዋህ አንዴ ጨካኝ አንዴ ጠንካራ አንዴ ሰነፍ እየሆንሽ አስቸግረሽኛል። በዛ ላይ ጨጓራይም ከጥቅም ውጭ ሆኗል በአንቺ እየተናደድኩ በየአምስት ደቂቃው። በማለት እንግዲህ ሂጂ ወደ ቤት ብትኖሪም ብትሄጂም አትጠቅምኝም። እኔ ግን እዚህ እቆያለው። ግን ስጠራሽ ከአምስት ደቂቃ በላይ እቆያለው ማለት ዘበት ነው። እኔ እና አንቺ በጣም ነው። አንቺ የምትፈልጊው ቤት ብቻ ነው። ቤት ብቻ አይደለም በፍጹም አንቺ ቤት ለማግኘት ብዙ መስዋዕትነት መክፈል አለብሽ፣ በማለት እንግዲህ ዝና ያለው ነገር ልቅም አድርጎ እንዳለ እንግዲህ ለማሌት እንግዲህ ነግሯታል፣ አስጠንቅቋታል። ነግሬሻለሁ፣ ከአሁን በኋላ ከዚህ ሰፈር አሁን ሉላ ብታመልጠን ከአንቺ እራስ አልወልድም፣ በማለት ባለፈም ያስመለጥሽን ሞገሴ አንቺ ነሽ። ስለዚህ አሁንም ሉላ እንዳታመልጠን እዚሁ ቀንም ሌሊትም በፈረቃ እንግዲህ እየጠበቅን ሉላ በእጃችን ማስገባት አለብን። እኔ በጣም ናፍቃኛለች። አስራ አምስት ቀን ሞልቷታል ከእሷ ጋር ከተለያየሁኝ በማለት እንግዲህ እንቅጭ እንቅጭ ነግሯታል። አንቺ ቤት ብቻ ነው የምትፈልጊ፣ በቃ ቤት እሰጥሻለሁ አልኩሽ። ቤት ብቻ ነው በቃ ቤት እሰጥሻለሁ፣ ሀላስ ቤትሽ ላይ ብቻ መቀመጥ ነው። ግን ሌላ ያኔ ሌላ መስዋዕትነት መክፈል አትፈልጊም። በማለት በዛ ላይ በየደቂቃው ልሂት ልሂት ትያለሽ ሄደሽ የምን ታመጫለሽ? በማለት እንግዲህ እዝና እንግዲህ የአንዳንዱ ለማሌት ነግሯታል ማለት ነው። ማሌትም እሺ የመለሳለሁ ብላ ወደ ቤት ሄዳለች ማለት ነው። እና እንግዲህ ታውቃላችሁ፣ እሷ በቃ እጇ ብቻ ታጥባ መብላት ነው የምትፈልግ፣ ብዙ መስዋዕትነት መክፈል አትፈልግም። ያው ብር የሚመጣው ዝም ብሎ ይመስላታል፣ ብር የሚመጣው ብዙ ጣውረት ታይቶ ነው። አይ ሞገስ እንዴት ነው ትላይ፣ ዳጣዬ እኔ ደህና ነኝ። ግን ዝና ሉላ ያለችበት ሰፈር አለ አሉኝ። ስለዚህ እንደምንም እንደምንም ሉላ ማውጣት ከቻል ከአዲስ አበባ ማውጣት እወጣለሁ ብዬ አስባለሁ። እንደምንም አድርጌ ማስወጣት አለብኝ ከም እንደምንም አድርጌ ብሎ ለዳጣ ሲነግራት፣ እኛስ እንዴ እኛስ ለማን ጥለህ ከአዲስ አበባ ውጭ የምትወጣ ስትል አይ እስከ መጨረሻው ድረስ ማየት አለብኝ። ሉላም ደግሞ ከከተማ መውጣት አለባት በማለት እንግዲህ ነግሯታል ማለት ነው። ዳጣ ግን ከአዲስ አበባ ውጪ ከአዲስ አበባ ውጪ ለወጣ ነው ሲል ግን በጣም እኛ ስለማንጥለህን ነው የምትሄድ፣ በማለት ብሩኬ ሲ ብሩኬም እንግዲህ አብሩና ያለው ብሏታል ማለት ነው። እንግዲህ በጣም ያሳዝናል ማለት ነው። ዛሬ እንግዲህ ከእሷ ጋር አታድርም ማለት ነው። ስትል አው እየተከታተለኝ ስለሆነ ሌላም ሰው ሊኖር ስለሚችል ምንም ሳላደርግ ወደ ሰፈር ከተመለስኩ ሉላን አስመልጣታለሁ። አሁን ሌላ አካባቢ ነው ያለው። ነገ መጣለው፣ ነገ እንገናኛለን፣ አገኛችኋለሁ ዳጣዬ፣ አይዞሽ በማለት አይዞ ሞጌ በቃ። እኛ ግን ትናፍቀናለ። እንዴት ነው እኛ ጥለም እምትሄድ በማለት ደህና ነው ትላለች ቅድስት። ኧረ አይደለም። ነገ ደግሞ ብሩኬን አገኘዋለሁ ብለዋል። ነገ ብሩኬን አገኘዋለሁ ከኔ ጋ ይሆናል፣ ችግር የለውም እንግዲህ። ከብሩክ ጋ ነገ ይገናኛሉ ማለት ነው። ያው ቅድስትም ደስ ብሏታል ማለት እንግዲህ። ቅድስትና ዳጣዬ ደግሞ እንግዲህ አብሮ እንግዲህ፣ ቅድስትዬ በጣም ነው ምወዳታለሁ ስትል ዳጣዬ፣ እኔም እወዳታለሁ፣ አባዬም በጣም ይወዳታል። የእሱ መውደድ ግን የተለየ ነው፣ እንደኛ አይደለም። እና እንዴት ነው አይ ላንቺ አይነገርም እሺ ትላለች ምሳሌ ማለት እናትሽ ግን ከሆነች ቅድስት እድለኛ ነሽ እኔ ትምህርት ቤት የመጀመሪያ ጊዜ እናቴ ከሆነች እናቴ ናት ብዬ ትምህርት ቤቶች እዚህ ያስተዋውቃታለሁ እናቴ እንደዚህ አድርጋልኛለች እንደዚህ አድርጋልኛለች እያልኩ እነግራቸዋለሁ ትምህርት ቤት ስለ እናታቸው እያወሩ እያበሸቁሽ እያበሸቁሽ ነው እንዴ ተማሪዎች ስትላት አዎ አው እያበሸቆኝ እንዴ! እኔ እንኳን አለው አይደለም እንዴ እናቴ ትኑር ትሙት እንኳን አላቅም ድፍን ቤተሰብ የሌለኝ ትላለች። ዳጣ አይዞሽ አለቻት ምሳሌ ማለት ነው። እንግዲህ ቅድስትና ብሩኬ እንግዲህ ያው ምን ሆነሻል? ቅድስት የሆንሽው ነገር አለ ወይስ የፈለግሽው ነገር አለ ንገሪኝ። አው ንገሪኝ፣ ምንድን ነው እሱ? ንገሪኝ፣ አስቤዛልቆ ነው ወይስ ምንድን ነው የፈለግሽው አይ እንደዛ አይደለም ትላለች ቅድስት። እና ምንድን ነው፣ ምን ሆነሽ ነው ጋሽዬ? በቃ እኔ በቃ ትላለች። እና ምን ሆነሽ ነው? ንገርኝ እንጂ አንተም ዝም አልከኝ። ምንድን ነው ቅድስት፣ እኔ ዝም ያልኩሽ ያጠፋሁት ነገር ሳላውቅ አለ። እንደ ያስቀየምኩሽ ነገር ካለ ንገሪኝ እንዴ አሁን ሰሞኑ እንግዲህ ደስታ ላይ ሆኜ ድንገት ካስቀየምኩሽ ይቅርታ። ኧረ ምንም አላስቀየምከልኝ ጋሼ። እና ለምንድን ነው ዝም ያልኩሽ? አይ በቃ ዝም ብለኸኛል። ምንም ነገር ሸኘኝ፣ በቃ ወደ ቤተሰቤ። ወዴት ነው የምሸኝሽ ቅድስት? ወደ ሀገሬ ወደ ቤተሰቤ መልሰኝ። ለምን? ምን ሆነሽ ነው? ምን የሰማሽው ነገር አለ? በማለት እንግዲህ ያው ብሩኬም እንግዲህ ግር ብሎታል። ግን እኔ ወንድም የለኝም ትላለች በቃ ብሩኬ ይወድልሻል ምን ችግር አለው፣ በማለት እርግጠኛ ነሽ ግን ቅድስት፣ መሄድ ትፈልጊያለሽ ይላል ብሩኬ። እሷም እንግዲህ ግልጽን ለማድረግ ከብዷታል ማለት ነው። ግን እሷ ያው መሄድ ፈልጋ ሳይሆን ያው እሱ ለመጠየቅ ያው ታውቃላችሁ፣ አንድ ነገር ሴት ሊደፍራ ለመጠየቅ ይከብዳት የለም፣ ይከብዳታል ማለት ነው። እና ወደ ቤተሰብ መመለስ ፈልጋለሁ በማለት ቅድስት ይላት። አልጋውን አንጥፊልኝ በማለት እኔ ልተኛ አልጋውን አንጥፊልኝ በማለት አምሮ ብሻል ደግሞ ዛሬ ይላታል ብሩኬ። እሷ ምንም ነገር አትል ጋሼ ትላለች፣ ዛሬ ስላየኸኝ ነው እንጂ የተለየ አላማረብኝም በማለት እንግዲህ እና ከዚህ ቀደም አታኝም ነው ያልሽኝ ወይስ ምን ነበረ ቅድስት? አይ ጋሼ አላልኩም በማለት በቃ ላንጥፍላ አልጋው በማለት እሷም እንግዲህ ተነስታ አልጋው ለማንጠፍ ገብታለች ማለት ነው። እንግዲህ ቅድስት ግልጽ ለማድረግ ወይም ደግሞ ለማውራት ፈርታለች ማለት። ያው ታውቃላችሁ፣ ሴት ልጅ ስታፈቀር፣ ያው አፈቀርኩ ለማለት በጣም ብዙ ጊዜ ይፈጅባታል ማለት፣ ግልጽ ለማድረግ ይከብዳታል። ወንድ ላይ ጣጣ የለውም። ሴት ልጅ ግን በጣም ይከብዳታል ማለት ነው። ደግሞ አስጠናሽ አለው ብለሽ እኛ ነበረ፣ ትላለች ዳጣዬ ምሳሌ እና፣ እዚህ ቤት የፊደል ገበታ ስለሌለ ነው እኛ ቤት። እኔ እኮ ፊደል አውቃለሁ፣ ማንበብም ትንሽ ትንሽ እችላለሁ። የመሀይብ ልጅ እንዳላስብላቸው። መሀይብ ማለት ምን ማለት ነው? መሀይብ ግን ምን እንደሆነ አታውቂም? ምሳሌ እስከዛሬ ይኸውልሽ፣ ዝም ብሎ ሰው በሚነዳው የሚሄድ የሚጓዝ ሰው፣ አሁን ከብቶች ስለሚነዱ ከብቶች መሀይብ ይባላሉ። እንዲህ ዳጣዬ ትላታለች። ስለዚህ አይ ማይም ማለት ዝም ብሎ ያልተማረ ማለት ነው። በማለት ዝም ብሎ የሚነዳ በራሱ በማለት እንግዲህ መልሳላታለች ማለት ነው ዳጣዬና፣ እንግዲህ ምሳሌ እንግዲህ ሁለቱም እንግዲህ አስጠኝ እንጂ አስጠናሻ አለው ስትኝ አልነበረም፣ በማለት ዳጣዬ እንግዲህ የፊደል ቤት ቤታችን የፊደል ገበታ የለንም በማለት መልሳላታለች ማለት ነው። ምሳሌ መሽተዋል በቃተኛ አልጋውም፣ አንጥፍልሃለሁ እኔ ልውጣ በማለት እንግዲህ፣ ክፍል ገብተሽ አልጋዬን አንጥፍልኝ በማለት አልጋው እያነጠፈች እያለ እንግዲህ ብሩኬና ቅድስት እንግዲህ